ሰራተኞች ለመኖር የሚበቃ ደሞዝ እንዲከፈላቸው ተጠየቀ። ሰራተኞች ለመኖር የሚያስችላቸው ደሞዝ ተከፍሏቸው እየኖሩ ነው ማለት አይቻልም ሲል የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ገለጸ። በኢትዮጵያ ሰራተኞች ለመኖር የሚያስችላቸው ደሞዝ እየተከፈላቸው ነው ለማለት እንደማይቻል የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን አስታውቋል። የኢሰመኮ ምክትል ፕሬዝዳንት አቶ ድሪብሳ ለገሰ አሁን ባለው ሁኔታ በኢትዮጵያ ሰራተኞች ደሞዝ ተከፍሏቸው በመኖር ላይ ናቸው ብሎ አፍም ሞልቶ ለመናገር የሚከብድ መሆኑን ተናግረዋል። በሀገራዊ የምክክር ኮሚሽን በተዘጋጀ የአጀንዳ መድረክ ላይ የተገኙት አቶ ድሪብሳ ከሪፖርተር ጋር በነበራቸው ቆይታ የሰራተኞች የደሞዝ እና ሌሎች ዋና ዋና ጥያቄዎቻቸውን እስከ ጠቅላይ ሚኒስትሩ ድረስ ስናቅርብ ቆይተናል ብለው፣ እየታዩ ያሉ ተጨባጭ እውነታዎችን ተቀብለው በማስተካከል በኩል መዘግየቶች በመኖራቸው በፍጥነት ካልተፈቱ ወዳልተፈለገ ግጭት ሊያመሩ ይችላሉ የሚል ስጋት እንዳላቸው ገልጸዋል። በአዲስ አበባ ቤት ለቤት ፍተሻ ሊካሄድ መሆኑ ተሰማም። የአዲስ አበባ ፖሊስ የሕግ አግባብን የተከተለ ፍተሻ እና ብርበራ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ሰሞኑን ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳስበው የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠርጣሪ ቁጥጥር ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር ህገወጥ የሰ ሰዎች ዝውር እና ህገወጥ የገንዘብ ዝውር ይገኙበታል ተብሏል። ለኮንዶሚኒየም ተመዝጋቢዎች አስቸኳይ ጥሪ ተላለፈ። የኮንዶሚኒየም ተመዝጋቢዎች ሳምንታዊ ስብሰባ ዛሬ ምሽት 3 ሰዓት እንደሚካሄድ ተገለጸ። ስብሰባውን የሚያካሂዱት የ205፣ የ280 እና የ460 የኮንዶሚኒየም ተመዝጋቢዎች መሆናቸውን ለአቦል ዜና የደረሰው መረጃ ይጠቁማል። ተመዝጋቢዎቹ ባለፈው ሳምንት ውር ተመሳሳይ ስብሰባ አካሂደው ውሳኔዎችን ለማስተላለፍ ለዛሬው ቀጠሮ መያዛቸው ይታወሳል። ባለፈው ሳምንት በቴሌግራም ኦንላይን ከምሽቱ 3 ሰዓት እስከ አራት ተኩል በተካሄደ ውይይት በመቶዎች የሚቆጠሩ ተመዝጋቢዎች ተሳትፏል። የተመዝጋቢዎቹ ኮሚቴዎች በመሩት ውይይት በቀደምት ሳምንታት ያካሄዷቸው እንቅስቃሴዎችን በተመለከተ ሪፖርት አቅርበዋል። ኮሚቴዎቹ ቤቶች ልማትና ከንቲባ ጽፈት ቤት መሄዳቸውንና አቶ ዘላለም የሚባሉ ባለሥልጣን አግኝቶ ማነጋገራቸውን ገልጸዋል። ኮሚቴዎቹ ያዘጋጁትን ደብዳቤ ይዘው በቢሮ ቢሄዱም ደብዳቤ የሚቀበላቸው ባለመኖሩ በቃል ብቻ አስረድተውና ተነጋግረው እንደተመለሱም ተናግረዋል። ኃላፊው የኮንዶሚኒየም ተመዝጋቢዎች በፊት በተመዘገቡበት የቤት ልማት ፕሮግራም ቤት የማግኘት እድላቸው ጠባብ መሆኑን ገልጸው በመንግሥትና በግል አጋርነት የሚሰሩ ቤቶችን ለመጠቀም የገንዘብ መጠናቸውን ከፍ ማድረግ እንዳለባቸው ነግሯቸዋል። በ730 ወይም በ3565 እና ወደፊት ይፋ በሚደረጉ ማዕቀፎች ውስጥ ለመካተት ተዘጋጁ ማለታቸውን ገልጸዋል። ኮሚቴዎቹ የኮንዶሚኒየም ተመዝጋቢዎች አቅም ከሌላቸውስ የሚል ጥያቄ አንስተው ኮንዶሚኒየም ለልማት ተነሺዎች ብቻ ተሰጥቶ በማለቁ አማራጭ የለም ሲል ኃላፊው መናገራቸውንም ለተሰብሳቢዎቹ ይፋ አድርገዋል። መንግስት ያቀረባቸውን አማራጮች የመጠቀም አቅም ያላቸው የኮንዶሚኒየም ተመዝጋቢዎች መብታቸውን ተጠቅመው የቤት ባለቤት የመሆን ነጻነት እንዳላቸው የተጠቆመ ሲሆን አቅም የሌላቸውን መንግስት የተሻለ አማራጮችን እንዲያቀርብ አስፈላጊውን ሂደት ማለፍ እንደሚገባም በስብሰባው ገልጸዋል። ተመዝጋቢዎቹ በአሁኑ የመንግስት የቤት ተመን 20 ፐርሰንት በራሱ በጣም ከፍተኛ ገንዘብ ስለሆነ ከዚህ በላይ መቆጠብ ከአቅማችን አንጻር ይፈትነናል ያሉ ሲሆን ተገጣጣሚ ቤቶች ዋጋቸው ቅናሽ ስለሆነ መንግስት ዋጋውን አሳውቆና በመን አውጥቶ እንዲያመቻች እንዲጠየቅም ሀሳብ ተነስቷል። መደራጀት ከአቅማችን በላይ ለሆነ ተመዝጋቢዎች የዓመታት የቤት ጥያቄያችንን በተመለከተ መንግስትን በማህበራዊ ሚዲያና በተለያዩ የሚዲያ አማራጮች ድምፅ ማሰማት መቀጠል አለብን ብለዋል። ተመዝጋቢዎች የቲክታክ አካውንት በመክፈት ዘመቻ መክፈትና አጀንዳ በመሆን ትኩረት ማግኘት መቻል እንደሚያስፈልግም ገልጸዋል። የ2005 ተመዝጋቢዎች በርከት ብለው ወደ ቤቶች ልማት በመሄድ ጥያቄዎችን ማቅረብና ቁርጡን ማወቅ እንደሚገባቸው ገልጸው ነበር። በመጨረሻም የማህበራዊ ሚዲያ ዘመቻው ተጠናክሮ እንዲቀጥል የተወሰነ ሲሆን በአካል ተሰብስቦ መሄድን በተመለከተ ኮሚቴው ተወያይቶ ውሳኔውን ይፋ ለማድረግ ቀጠሮ ይዞ ስብሰባው መጠናቀቁ ይታወሳል። በዚህም መሰረት ኮሚቴው ተመካክሮ ያሳለፈውን ውሳኔ ለማወቅና ቀጣይ አቅጣጫዎችን ለማስቀመጥ የሚያግዝ የቴሌግራም ውይይት ዛሬ ምሽት ሦስት ሰዓት እንደሚካሄድ ተገልጿል። በ20528ና 46 የኮንዶሚኒየም ተመዝጋቢዎች ብዛት አንጻር በስብሰባዎች እየተላለፉና በቴሌግራም አድራሻው የተገኙ በጣም ጥቂት መሆናቸው የተገለጸ ሲሆን በዛሬ ውይይት ግን የቻለ ሁሉ እንዲገኝ ኮሚቴው ጥሪ አቅርቧል። በዚሁ አጋጣሚ የቴሌግራም ሊንኩ በአቦል ዜና የቴሌግራም ቻናል ላይ የሚገኝ መሆኑን እንገልጻለን። ከንቲባ አዳነች አቤቤ ሐሴትን ሸለሟት። ከንቲባ አዳነች አቤቤ በሰባ ሁለተኛው የዓለም ቁንጅና ውድድር ላይ በማሸነፍ የኢትዮጵያን ስም በዓለም መድረክ ከፍ ብሎ እንዲጠራ ላደረገችው አሴት ደረጀ ሽልማት አበርክተዋል። ከንቲባዋ ይህንን ሽልማት ያበረከቱት ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ በተዘጋጀው ከተማ አቀፍ የኪነ ጥበብ ባለሙያዎች ውይይት መድረክ ላይ ሲሆን፣ ኢትዮጵያ በሁሉም መስክ በዓለም መድረክ ላይ አሸናፊ መሆን እንደምትችል የአሴት ደረጀ ድል ምስክር ነው ብለዋል። ሀሴት ውጫዊ ብቻ ሳይሆን በርካታ ውስጣዊ ቁንጅና እና ብቃት ስላሳየችን ለብዙ ወጣቶችና ልጆች የእንችላለን ምሳሌ ነች ብለዋል። በመድረኩ ላይ የአዲስ አበባ ቱሪዝም እና ባህል አምባሳደር ሆና እንድትሰራ ተልዕኮ ተሰጥቷታል። ቅጥረኛው ተዋጊ ቡድን በማሊ ያለውን ተልዕኮ አጠናቆ ሊወጣ መሆኑን አስታወቀም። የሩሲያው ቅጥረኛ ተዋጊ ቡድን ቫግነር በማሊ ያለውን ተልእኮ አጠናቆ ከሀገሪቱ ሊወጣ መሆኑን አስታውቋል። ቫግነር በምዕራባዊቱ አፍሪካዊቱ ሀገር ማሊ ከአውሮፓውያኑ 2021 ጀምሮ ከሀገሪቱ መከላከያ ሰራዊት ጋር በመጣመር ጽንፈኞችን ለመምታት እየሰራ ነበር። ቫግነር ከማሊ ህዝብ ጎን በመሆን ሽብርተኝነትን ተዋግቷል። በዚህም ነዋሪዎችን ለአመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጣቂዎች እና አብዛኞቻቸውን ገድያለው ሲል በቴሌግራም ገጹ አስታውቋል። ቫግነር ከሀገሪቱ እንደሚወጣ ያስታወቀው የማሊ ወታደሮችን ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በአገሪቱ ማዕከል ከሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገባዎች እየወጡ ባለበት ወቅት ነው። ማሊ ለአስርተ ዓመታት ከእስላማዊ ታጣቂዎች ጋር ስትታገል ቆይታለች።